ደብረ ዘይት ነበር የምኖረው። ሰርጀሪ ትደረጋለህ ስባል፣ ሰርጀሪውን ዛሬ ከምታረጉ ነገ አርጉልኝ አልኳቸው። እቤት የገባሁና ገብርኤል ሆይ እባክህን መንገዴን አንተ ምራኝ፣ እኔ ኃጢአተኛ ነኝ፣ እባክህን አንተ ጎብኘኝ አልኩ። ይህ ሰርጀሪ የሚደረግ ከሆነ ግን አንተ እርዳኝ አልኩ። ወደ ሰርጀሪ ጠዋት ስገባ፣ እስኪ ቸክ አድርገው ስራቸው። ቸክ ሲያደርጉን ምንም ነገር እንደማገኝ እርባንጀን ነበር ተባልኩት መጀመሪያ

ጠባውን አስቀዳውና መጣሁና እዚህ ጋር ነው ቆሜ። እናቴ ሰሜነሽሆይ ቋጠሬ ትችልኝ የበደሩኝ ሁሉ ይቅርበይልኝ፣ ምረትን ስጭልኝ፣ ሀገሬን ማሪልኝ፣ አባቶችን ጠብቂልኝ፣ እኔንን ጠብቂኝ አልኩኝ። ያዘዋል ሶስት ጊዜ ነው ያራዝኩት። ይህ ምስክሬን ማምላክን የማር ከሰላሳ ደቂቃ በኋላ የወጣው አለ እናንተን ትጎብኛችሁ።